ሰላም ጤና ይስጥልኝ፣ ውድ የቻናሌ ተከታታዮች እንደሰምብታቸዋል። ለዛሬ ይዤላችሁ የመጣሁት ሁለት አይነት ነገር አለ። አንድ መንጃ ፈቃድ ሰልጣኝ ሁለት ነገር ሊማር የሚችለው የመጀመሪያው የክላስ ውስጥ ትምህርት አለ ወይም የክላሱ ስልጠና አለ። ከዛ በመቀጠል የመስክ ስልጠና አለ። የመስክ ስልጠና ላይ ደግሞ ወሳኝና አስፈላጊ የሚባል ነገሮች አንዱ መሰናክል ነው። ዛሬ መሰናክል ለምናየው መሰናክል ስናይ አራት አይነት መሰናክል ነው ያለው። የመጀመሪያው አንድ ቁጥር መሰናክል ነው። ሁለተኛው ስምንት ቁጥር መሰናክል ነው። ሶስተኛው ጋራዥ አራተኛው ድልድይ ናቸው። ስለዚህ አራት መሰናክል ናቸው ያሉት። አራቱ መሰናክል እናያቸዋለን። ስለዚህ አንድ መንጃ ፈቃድ የሚያወጣ ሰልጣኝ እነዚህም መሰናክሎች በአግባቡና በስነስርዓት መሰልጠን ወይም ደግሞ መስራት ከቻለ ውጭ ላይ በሚወጣበት ሰዓት ምንም አይነት ችግር አይገጥመውም ማለት ነው። ምክንያቱም መሰናክል ማለት የመኪና መሪያችን የምንቆጣጠርበት የመኪናችንን ፍጥነቱን እንደዚሁም ደግሞ አንዳንድ ነገሮችን የምንቆጣጠርበት እዛ ላይ ነው። ጉቶ ላለመውጨት በምናደርግበት ጊዜ መኪና ግምት እናውቃለን። እንዴት አድርገን መንቀሳቀስ እንዳለብን፣ እንዴት አድርገን መኪናችን ማቆም እንዳለብን በደንብ የሚናየበት ወሳኝ ፓርቱ እነዚህ መሰናክል ናቸው። ለዚህም ነው ብዙ ጊዜ አንድ ሰልጣኝ ከነዚህ መሰናክሎች ውስጥ ሁለቱን ካልሰራ ይወድቃል። በተለይ ስምንትና ገራዥን ሁለቱን የማይሰራ ሰልጣኝ ፈተና ቦታ ላይ ይወድቃል ማለት ነው። እነዚህ አጠቃላይ ውጤታቸው አንድ ቁጥር መሰናክል ስድስት ማርክ አለው። ስምንት ቁጥር አስር ማርክ አለው። ገራዥ አስር ማርክ አለው። ድልድይ አራት ማርክ አለው። አጠቃላይ ከነዚህ ከአራቱ ሲደመር ሰላሳ ነው የመጣው? ሰላሳ ነው የመጣው ከሰላሳ ውስጥ አንድ ሰልጣኝ ሚኒመም አስራ አራት ማምጣት አለበት አስራ አራት ሊመጣ የሚችለው ምንድን ነው? ወይ ድልድይና ጋራዥን ሲሰራ ወይ ድልድይና ስምንት ቁጥር ሲሰራ ነው አስራ አራት ሊመጣ የሚችለው ስለዚህ ስምንት እና ጋራዥ ግዴታ ግዴታ ከሁለቱ አንዱ መስራት አለበት ማለት ነው ለዚህም ነው ዛሬ በደንብ ሰፋ አርግን አሳያችሁ የፈለግኩት ዛሬ የምናየው የአንድ ቁጥር መሰናክል አሰራር ይሆናል። አንድ ቁጥር መሰናክል እንደት እንዴት እንደሚሰራ አብረን እናያለን። እሺ አንድ ቁጥር መሰናክል አክል ይሄን ይመስላል። አምስት ጉቶች ናቸው ያሉት፣ አምስት ጉቶች ናቸው ያሉት። አቀማመጣቸው የጉቶቹ አቀማመጥ እንደዚህ ነው። ስለዚህ አንድ ቁጥር በምንሰራበት ጊዜ መጀመሪያ የምናደርገው ምንድነው ነው ወደፊት ነው የምንወጣው። ወደፊት በምንወጣበት ጊዜ በዚኛዋ ጉቶ ወደዚኛዋ ጉቶ ወይም ደግሞ ወደ ሹፌሩ በኩል ወይም ወደ ግራ ትንሽ ጠበብ አርገን ነው የምንመጣው። ምክንያቱም ወደ ግራ ወይም ደግሞ ወደ ሹፌሩ በምናጠበት ጊዜ ይሄኛውን ጉቶ አንገጨውም ማለት ነው። ስለዚህ ምን ጊዜም በራሳችን በኩል ወይም በሹፌሩ በኩል ጠበብ አርገን እንመጣለን። በዚህ በኩል ጠበብ አርገን ከወጣን በኋላ እንደዚህ ነው የምንወጣው። የዚህ አይነት አወጣጥ ነው የምንወጣው። እንደዚህ እንወጣለን፣ በዚህ አድርገን በዚህ ጋ እንወጣለን። ልክ እዚህ አካባቢ ሲደርስልን መኪናችን እዚህ አካባቢ ሲደርስ፣ አሁንም ወደዚህ ጋር በጣም ሰፋ ነው የምናደርገው። መኪናችን እዚህ አካባቢ ሲደርስ መሪ ሰበር እናደርግና እንደዚህ እንወጣለን። ወደዚህ በምንወጣበት ጊዜ ሰያፍ ነው የምናደርገው። ሰያፍ የምናደርግበት ዋናው አላማው ምንድን ነው? መኪናችን አቀማመጡ ሲወጣ እንደዚህ ነው የሚሆነው። እንደዚህ ነው የሚሆነው። ልክ ሰያፍ በሚወጣበት ጊዜ በዚህ በግራስ ፖኪዮ እችኛዋን የማከለኛው ጉቶ መታየት አለበት። ወደፊት በምንወጣበት ጊዜ ፍለፊት በግራስ ፖኪዮ እችይ የማከለኛው ጉቶ መታየት አለበት። ያ የሚሆነው ምክንያት ምንድን ነው? ወደኋላ በምንመለስበት ጊዜ እችኛዋን ጉቶ እያየን ነው የምንመጣው። ነገር ግን እችኛ ጉቶ እማትታየን ከሆነ ከተሸፈነብን፣ ያስቸገረናል ስለዚህ የምናደርጋለን? ወደፊት ስንወጣ? ሰያፍ እናወጣለን። ሰያፍ ከወጣን በኋላ በዚህኛው ስፖኪዮ ይሄኛው ጉቶ የመሀከለኛው ጉቶ መታየትም ቼክ ማድረግ አለብን። እሺ እንደ ሰያፍ አጋጣሚ ደግሞ ሰያፍ ካልወጣን እና መኪናችን የዘይት አቋቋም ከሆነ የዘይት አቋቋም ከሆነ እቺኛው ጉቶ ተሸፈናብናለች ማለት ነው፣ የመሀከለኛው ጉቶ ተሸፈናብናለች። ስለዚህ የመሀከለኛው ጉቶ ከተሸፈነችብን ምን ማድረግ አለብን? ትንሽ መሪያችንን ወደ ቀኝ ትንሽ ሰበር አድርገን እችኛዋ እስከምታየን መጠበቅ አለብን። መጠበቅ አለብን። እችኛዋ ጉቶ የምታይስ ያለባት ወደ ኋላ በምንመለስበት ጊዜ እቺኛው ጉቶ እያየን ነው የምንመለሰው። ስለዚህ ኢንኬስ መኪናችን ቀጥሎቶ ቀጥ ብሎቶ እችኛዋ ጉቶ ከተሸፈነችብን መሪያችን ትንሽ ወደ ቀኝ ሰብረን የማክለኛው ጉቶ እስከምትመጣልን ድረስ እንጠብቃለን። ስትመጣልን ቆመን መሪያችን መልሰን ወደኋላ እንወጣለን። ዋናው እዚህ ጋር ማወቅ ያለባችሁ ነገር ወደ ኋላ ወደፊት ለምንወጣበት ጊዜ የመኪናችን አቋቋም ሳያት ነው አለበት ሳያፉ ነው ማለት ነገሮችን ያቀልናል ማለት ነው፣ ምክንያቱም ወደኋላ ስንመለስ ብዙ አንቸገርም። ይቸገራል። እዚህ ጋር እንዳሳየዋችሁ ኖርማሊ ወደፊት በምንወጣበት ጊዜ ብዙም አይከብደንም። ወደኋላ ስንመለስ ነው ትንሽ ሊያስቸግረን የሚችለው። ወደኋላ እንዴት እንደምንመለስ እናየዋለን። እሺ አሁን ኖርማሊ መኪናችን ወጥቶልናል። ስለዚህ ወደኋላ መመለስ ነው ያለብን። ወደኋላ ስንመለስ ምናደርጋለን? ብያቸዋለሁ። የመጀመሪያ ስራችን በዝቅኛው ስፖኪዮ እችኛውን ጉቶ ማየት ነው። እችኛው ጉቶ የምትታየን ከሆነ ቀጥለን ይችኛውን ጉቶ እያየን እንመጣለን እንመጣለን የኋላ ጎማችን እዚህ ጋር እስከሚደርስ ድረስ ማለት ነው። እዚህ ጋር እስከሚ ደርስ እንመጣለን። እዚህ ግን ማወቅ ያለባችሁ በተለይ ወደኋላ ስንመለስ ማወቅ ያለባችሁ አራት ነገሮች አሉ። መሪ የምንጠቀመው አራት ጊዜ ብቻ ነው። መሪ የምናዞረው አራት ጊዜ ብቻ ነው። መቼ መቼ ነው የምናዞር የሚለውን እናያለን። የመጀመሪያው ሁለት መሪ ሁለት መሪ ዙር ወደ ግራ፣ ሁለተኛው ሁለት መሪ ዙር ወደ ቀኝ፣ ሶስተኛው ሁለት መሪ ዙር ወደ ቀኝ፣ አራተኛው ሁለት መሪ ዙር ወደ ግራ። ስለዚህ ወደኋላ በምንመለስበት ጊዜ አራት ጊዜ ነው መሪ የምንመልሰው። ይሄን ብቻ ማወቅ ነው፣ አራት ጊዜ ብቻ ነው። ይሄን በደንብ አስተውሉ፣ አራት ጊዜ ነው መሪ የሚጠቀመው። የመጀመሪያው ስቴፕ እናደርጋለን በዚኛውስ ፖኪዮ ወይም ደግሞ በግራስ ፖኪዮ። እሺ የማክለኛው ጉቶ ላይ እንመጣለን። ልክ የኋላ ጎማችን የማክለኛው ጉቶ ጋር ሲደርስ እንቆምና የመጀመሪያውን ስቴፕ ወይም ደግሞ ሁለት መሪ ወደ ግራ የሚለውን ስቴፕ እናደርጋለን ማለት ነው። ሁለት ጊዜ መራችን ወደ ግራ እናዝረዋለን። ከዛ በመቀጠል ምን እንደምናደርገው ወደ ሁለተኛው ስቴፕ ነው የምንሄደው። ሁለተኛው ስቴፕ ምን እንደምናደርገው እዚያ ቆመን ሁለት መሪ ሰብራን ወደ ግራ፣ ሁለት መሪ ሰብራን። ከዛ በኋላ ምን እንደምናደርገው ቀስ ያለን እቺኛው ጉቶ እስከምታይን ድረስ ወደ ኋላ እንሄዳለን። ወደ ኋላ ሄደን እቺኛው ጉቶን በዚህኛው በቀኝ ስፖኬው ስናገኛት ወይም ደግሞ ሲታየን እንቆምና ሁለት መሪ ወደ ቀኝ እናዞራለን፣ ወይም ደግሞ ሁለት ጊዜ መሪያችንን ወደ ቀኝ እናዞራለን ማለት ነው። በዚህ ሰዓት ምን ይሆንናል? ጎማችን ቀጥ ይላል፣ ወይም ደግሞ ጎማችን ይስተካከልናል ማለት ነው። መጀመሪያ ያበላሸሉ ሁለት ጎማ ሁለት ጊዜ ያዞሩ መሪ፣ አሁን ድጋሚ ወደ ቀኝ ስናዞርለት ጎማችን ቀጥ ይላል። ቀጣይ ሶስተኛ ስቴፕ ነው። ሶስተኛ ስቴፕ ምንድን ምናደርገው በሁለቱም ስፖኪዮ ያየን በዚህኛው በዚህኛው ስፖኪዮ ያየን በዚህኛው ስፖኪዮ ቺማን ጉቶ በዚህኛው ስፖኪዮ ቺማን ጉቶ ያየን እመጣለን። አሁንም የኋላ ጎማችን እዚኛው ጉቶ ጋር ሲደርስ እዚኛው ጉቶ ጋር ሲደርስ እንቆምና ሁለት ጊዜ መሪችን ወደ ቀኝ እናዞራለን። ሁለት ጊዜ ወደ ቀኝ እናዞራለን። ሶስተኛው ስቴፕ ጨረስን ማለት ነው። አሁን ቀጣይ የሚቀረ ምንድነው? አራተኛው ስቴፕ ነው። አራተኛው ስቴፕ መሸን የምንጠቀመው አሁንም ወደ ኋላ እንሄዳለን። ወደ ኋላ እንሄዳለን። በዚህ ሰዓት መኪናችን ስትሬት ይመጣልናል። ወደኋላ ሄደን እነዚህ ሁለቱ ጉቶች ፍለፊት ሲታዩ ሁለቱ ጉቶች ፍለፊት ሲታዩን እንቆምና የመጨረሻውን ስቴት ነው ደሞ ሁለት መሪ ወደ ግራ የምናረግበትን ሁለት መሪ ወደ ግራ እናዞርና መኪናችን ቀጥ ይልናል። በዚህ ሰዓት መኪናችን ወደኋላ ይወጣልናል ማለት ነው። ስለዚህ አንድ ቁጥር ላይ ማወቅ ያለብን ነገር ምንድነው? መሪ አራት ጊዜ የምንጠቀመው ቀላል አይደለም ስለሆነ አንድ ቁጥር ላይ ወደ ኋላ በምንሄድበት ጊዜ መሪ አራት ጊዜ የምንጠቀመው የመጀመሪያው ሁለት መሪ ወደ ግራ ነው። ሁለት መሪ ወደ ግራ ነው የምንጠቀመው የውሃ የማዕከለኛው ጉቶ ጋር ሲደርስ ጎማችን ሁለት መሪ ወደ ግራ እንጠቀማለን። ከዛ በመቀጠል ምንድን ነው በቀኝ ስፖኪዮ እችኛ ጉቶ ስታይን እንቆምና አሁን ሁለት መሪ ወደ ቀኝ እንመልሳለን። ቀጣይ ሶስተኛው ስቴፕ አሁን መኪናችን እዚህችኛዋ ጉቶ ጋር እስከሚደርስ እንጠብቃለን። የኋላ ጎማችን በዚህ ትይዩ ሲሆንልን እንቆምና ሁለት መሪ ወደ ቀኝ እንሰራለን። ቀጣይ አራተኛ የመጨረሻው ስቴፕ እነዚህ ሁለት ጉቶች ፊትለፊት እስከሚወጣልን ድረስ እንጠብቃለን። ፊትለፊት በሚታዩ ሰዓት መኪናችን እንደዚህ አይነት አቋቋሚ የሚኖረው በዛን ጊዜ ሁለት መሪ ወደ ግራ መልሰን እንወጣለን ማለት ነው። እሺ ለዛሬ ይሄን ይመስላል እዚህ ጋር ያሳየሽው ነገር። ቀጣይ ወደ መሰናክል ሜዳ እንላለን። ከዛ በፊት ግን ሐሳብ አስተያየት ካላችሁ ኮሜንት ቦክስ ላይ አስቀምጡልኝ። ቪዲዮውን ስታዩልኝ በተቻላችሁ መጠን ቪፒኤን አብርታችሁ ታዩልኝ ጠይቃለሁን። እሺ፣ ቅድም ቦርድ ላይ ትናል። አሁን ደግሞ ምን እንደምናደርገው ወደ ሁለተኛው ስቴፕ ወይም ደግሞ መኪናውን እየነዳን እናያለን ማለት ነው። እሺ፣ አሁን ወደፊት በምንሄድበት ጊዜ ምን እንደምናደርገው፣ በእኛ በኩል ወይም ደግሞ በሹፌር በኩል ያለችው ጉቶ ጋር ትንሽ ጠበብ እናደርጋለን። ምክንያቱም በሹፌር በኩል ያለችውን ጉቶ ጠበብ አድርገን ከሄድን በዛኛው ጋር ወይም በረዳት በኩል ያለው ጉቶውን አንገጮ ማለት ነው። ስለዚህ በኛ በኩል ምንጊዜም ሰፋ አድርገን ወደፊት የማዕከለኛው ጉቶ ያይን እንሄዳለን ልክ መኪናችን ወይም ደግሞ የፊት ጎማችን የማከለኛው ጉቶን አለፍ እንዳለ አንድ መሪ ወደ ሹፌሩ በኩል ሰብረን ወደ ፊት ለፊት እንወጣለን። ልክ መኪናችን ሲስተካከልን የሰበርናት መሪ አንዷን መሪ ወደ ቀኝ ወይም ደግሞ ወደ ረዳቱ በኩል ሰብረን ቀጥ እያልን ወደፊት እንወጣለን። ወደፊት በምንወጣበት ጊዜ መኪናችንን ሰያፍ ማድረጋችን መርሳት የለብንም። ምክንያቱም ሰያፍ የምንወጣበት ዋነኛ ምክንያት የመካከለኛው ጉቶ ለማየት እንዲመቸን ነው። ስለዚህ የመካከለኛው ጉቶ ግዴታ መታየት አለባት። ነገር ግን ነገር ግን የመካከለኛው ጉቶ ድንገት የሚሸፈንብን ከሆነ ወይም ደግሞ የማይታየን ከሆነ ምን ማድረግ አለብን? መሪያችንን ወደ ረዳት በኩል ወይም ደግሞ ደግሞ ወደ ቀኝ መሪያችን መስፈር መቻል አለብን። ምክንያቱም ወደ ረዳት ወይም ወደ ቀኝ በምንሰርበት ጊዜ የማከለኛውን ጉቶ ለማየት ይመቸናል ማለት ነው። ግን የሚመከረው ምንድነው? መኪናችን የማከለኛውን ጉቶ ሲታይን ብንቆም ብዙ ነገሮችን ያቀልልናል። ስለዚህ ወደፊት በዚህ መንገድ ከወጣን አሁን የሚቀረን ወደኋላ መመለስ ነው። ወደኋላ በምንመለስበት ጊዜ ዋነኛው ነገር እዚህ ጋር በደንብ ማወቅ ያለባቸው ዋነኛውና ትልቁ ነገር የማካከለኛውን ጉቶ መታየት መቻል አለባት። እሷ ከእይታችን መጥፋት የለባትም። ስለዚህ አሁን እንደምታየት በኒስፖኪዮ የማካከለኛው ጉቶ በእይታ ውስጥ ነች፣ ወይም ደግሞ ትታየኛለች። ስለዚህ እሷን እያየሁኝ ወደኋላ ጉዞዬን እጀምራለሁ ማለት ነው። እያየው እሷን፣ የማካከለኛውን ጉቶ እያየው ወደኋላ እጀምራለሁ። ነገር ግን እዚህ ጋር አንድ ማወቅ ያለባቸው ትልቅ ነገር አለ። ወደኋላ በምንሄድበት ጊዜ የማካከለኛው ጉቶ ከጠበበብን ወይም ደግሞ ከማይታየን ከሆነ መሪያችንን ወደ ቀኝ በኩል ማድረግ መቻል አለብን። ወይም ደግሞ በሌላ አገላለጽ ደግሞ ወደኋላ በምንሄድበት ጊዜ የማካከለኛው ጉቶ በጣም ከሰፋብን፣ በጣም የሚሰፋብን ከሆነ መሪያችንን ወደ ግራ ወይም ደግሞ ወደ ሹፌር በኩል በማድረግ ጠበብ ማድረግ እንችላለን ማለት ነው። ይህም ማወቃላቸው ማወቅ አለባቸው። ማጠሆነ ማስፋትም በደንብ ማወቅ ስላለብን ነው። እሺ፣ አሁን የማካከለኛው ጉቶ እስከሚደርስልኝ ወደኋላ ሄዳለሁ። የሚጠብቅ ከሆነ ሰፋ የሚሰፋ ከሆነ ጠበብ ያደርኩ ይሄዳለሁ። አሁን የማካከለኛው ጉቶ የኋላ ጎማ ደርሷል። ስለዚህ የምናደርጋለን የመጀመሪያው ስቴፕ ወይም ደግሞ እዚህ ጋር አንድ ቁጥር ላይ ወደኋላ ስንሄድ አራት ጊዜ ነው መሪ የምንሰብረው ብያቸዋሉ። የመጀመሪያውን ስቴፕ አሁን ልጀምር ነው፣ ሁለት መሪ ወደ ግራ ልንሰብር ነው። ጉቶ ላይ እንመጣለን። ልክ የኋላ ጎማችን የማካከለኛው ጉቶ ጋር ሲደርስ እንቆምና የመጀመሪያውን ስቴፕ ወይም ደግሞ ሁለት መሪ ወደ ግራ የሚለው ስቴፕ እናደርጋለን ማለት ነው። ሁለት ጊዜ የማህከለኛው ጉቶ የኋላ ጎማዬ የማህከለኛው ጉቶ ጋር ሲደርስ ሁለት መሪ ወደ ግራ ሰብራለሁን። ከዛ ምን እንደማደርገው በቀኝ ስፖኪዮ በቀኝ ስፖኪዮ የምታይ ጉቶ አለች፣ የምትመጣ ጉቶ አለች። እስኪ ያለችውን ጉቶ እስከምታይ ወደኋላ እመጣለሁ። በቀኝ ስፖኪዮ ጉቶዋ ስትታየኝ ከኋላ ያለችው ጉቶ ስትታየኝ እቆምና እቆምና ሁለት መሪ ወደ ቀኝ እሰብራለሁ ማለት ነው። ወይም ደግሞ ሁለተኛውን ስቴፕ ሁለተኛውን ስቴፕ ሁለት መሪ ወደ ቀኝ እሰብራለሁ ማለት ነው። ይሄው ታይታኛ ያለች እንደምታዩት ታይቶኝ እይታ ውስጥ ነው ታይቶኛል። ስለዚህ ሁለት መሪ ወደ ቀኝ መልሻለሁ። ሁለት መሪ ወደ ቀኝ መልሻለሁ። ቀጣይ ስቴፕ ምንድን ነው? በሁለቱም ስፖኪው እያየሁን፣ በቀኝም በግራም እያየሁን ሁለቱም ጉቶች በቀኝም በኩል ያለውን በግራ በኩል ያለውን ጉቶ እያየሁን ወደ ኋላ እሄዳለሁ። የኋላ ጎማዬ የኋላ ጎማዬ የመጨረሻው ጉቶ ጋር ስትደርስ ምን አደርጋለሁ? ሶስተኛውን ስቴፕ ወይም ደግሞ ሁለት መሪ ወደ ቀኝ እሰብራለሁ። መሪን ሁለት ጊዜ ወደ ቀኝ አዞራለሁ ማለት ነው። ሶስተኛው ስቴፕ ሁለት መሪ ወደ ቀይ ማዞር ነው። ሶስተኛው ስቴፕ ጨርሻል። የመጨረሻው ስቴፕ ነው። የመጨረሻው ስቴፕ ምንድን ነው? ወደኋላ እንሄዳለን። ወደኋላ ምንሄደው ምንድን ነው? ፊት ለፊት ያሉት ሁለቱ ጉቶች እስከሚታዩኝ ወደኋላ እሄዳለሁኝ። ይኸው ወደኋላ ይርኪ ነው። እነዚህ ሁለቱ ጉቶች ፊት ለፊት ሲታዩኝ፣ መኪናውን አቆመው እና ሁለት መሪ ወደ ግራ እመልሳለሁኝ። ይኸው ፊት ለፊት አይቶኛል። ሁለት መሪ ወደ ግራ መልሻለሁ። ስለዚህ ጎማ ይቀጥላል፣ አሁን ወደኋላ እወጣለሁ ማለት ነው። ስለዚህ አንድ ቁጥር ይሄው ቀላል አድርገን ስናየው እንደዚህ ነው የሚሆነው። ስለዚህ መሪ አራት ጊዜ እንደምንሰብር ማወቅ ነው ያለብን። መሪ አራት ጊዜ፣ የመጀመሪያው ሁለት መሪ ወደ ግራ፣ ከዛ ሁለተኛው ስቴፕ ሁለት መሪ ወደ ቀኝ፣ ሁለት መሪ ወደ ቀኝ፣ ሶስተኛው ስቴፕ፣ የመጨረሻው ስቴፕ ሁለት መሪ ወደ ግራ አራት ጊዜ መሪ እንሰብራለን ማለት ነው። አንድ እደግመላችኋለሁ። የመጀመሪያው ሁለት መሪ ወደ ግራ የሚሰበረው የቱ ጋ ነው? የመሀከለኛው ጉቶ ጋር የኋላ ጎማችን ሲደርስ ነው። ሁለተኛው ስቴፕ ሁለት መሪ ወደ ቀኝ የሚሰበረው መቼ ነው? በቀኝ ስፖኪዮ ከኋላ ያለች ጉቶ ስትታየን ነው። ሶስተኛው ስቴፕ ሁለት መሪ ወደ ቀኝ የሚሰብረው መቼ ነው? አሁንም የመጨረሻው ጉቶ ጋ ጎማችን ወይም የኋላ ጎማችን ሲደርስ ነው። የኋላ ጎማችን የመጨረሻው ጉቶ ጋ ሲደርስ ሁለት መሪ ወደ ቀኝ እንሰብራለን። አራተኛው ስቴፕና የመጨረሻው ስቴፕ ሁለት መሪ ወደ ግራ የምንሰብረው መቼ ነው? ፊት ለፊት ያሉ ሁለት ጉቶዎች ስትሬ ሲታዩ፣ ስትሬ ሲመጡልን ሁለት መሪ ወደ ግራ እንሰብራለን ማለት ነው። ስለዚህ አንድ ቁጥር ላይ ማወቅ ያለባችሁ አራት ጊዜ መሪ እንደምንሰብር ነው። እነዚህ ካወቃችሁ ወደኋላ መሄድ ምንም አይከብዳችሁም። ለዛሬ ይህን ነው ይዤላችሁ የመጣሁት። ቀጣይ በሌላ ፕሮግራም እስከምንገናኝ መልካም ቆይታ ይሆንላችሁ። ሀሳብ አስተያየት ካላችሁ ሳጥን ላይ ያስቀምጡልኝ። ሰላም ነው።